ቻናልን ሰብስክራይብ አድርጉት። እሺ ገባች። ቆንጆ ቆንጆ በሳቅ ሞትኩኝ። ለምን ናታንን አይቼኝ ነው? የትኛው የናታና የቢኒ እኔ ሲያዝናናኝ

ያንን ባለ ማስቲካውኖች፣ ሉሊት ቁጥር ሁለትን ማለት ነው። በጥፊ በይልን እያሉ ነው። አቤት እኮ በጣም ነው። ቆይቶ ነበር አውርቃቸው። አልበይዝ ላይቭ ገብተ አወራቸው አጋጥተ ነበር። እኛ ገብተን መተው አወራቸው። ደና ነው ቢኒ፣ ደና ነው።

ተመረጥለት ለእኔ ሊገዛልኝ አስበው ይሁን አላውቅም። ለቤ ሲሁን ለእኔ የትኝ እናመሰግናለን። እኛም እንወዳችኋለን ለቤት አረንጓዴ ለ ቀ ለአንቺ ይገዛልሻል። ቀጣይ ሲመጣ ይዞ ነው የሚመጣው። መሆን አለበት ያለ እንድህ ጊዜ ፍቅር እኮ ብዙ መስዋዕትነት ብዙ ትግል የሚፈል ሀገር የኢፉና የናታን የሚለውን አይተች ነው ሪቾ የቀጣይ ክፍል ላይ ብናቀዋሽ፣ እኔ ራሱ አላውቅም። እስከ በቃ እስከ እሱ ድረስ ምን እንዳየው ቀጣይ ብለን ዘፌት የለም። እኛ አሁን የቤዝ ቤት ነን ያለ ነው። ቤቴን በደንብ እየጠረጋችሁ ምናምን እያጸዳችሁ ጠብቁኝ። ሰረትሎትሚቻ ጋር የወለወልኩት ብታይ ቤቱን ገኒ እኮ መስከረም ምን አለች እኮ ቤቱን በደንብ ነው የያዛችሁት እኮ ብለናል። እና ትቀልጃለች እን እንደዛ ተጸርቶ ፂራሱን ማነው ገኒ እራሱ እንዳንቺ አጽ አታውቅም እኮ ቤቱን እንዳንቺ